አስቀያሚው ጫጩት። ዙሪያውን በዋርካ ዛፎች በተከበበ ሐይቅ ዳርቻ አንዲት ዳክዬ ስድስት እንቁላሎችን ታቅፋ ትወል ነበር። እነዚያ እንቁላሎች እስኪፈለፈሉ ድረስ ዳክየዋ በጉጉት ትጠባበቅ ጀመር። አምስቱ እንቁላሎች ነጫጭ ሲሆኑ፣ ስድስተኛው ግን ዳርቻ ቀለምና ግዝፈት ነበረው። ዳክየዋ የስድስተኛው እንቁላል ልዩነት ግራ ጋብቷታል። በእርግጥም ያንን እንቁላል ከዳክየዋ እንቁላል ጋር በመቀላቀል ተቻኩ ላይ ጣለችው፣ አንዲት ዝይ ነበረች። ዳክየዋ ከስሯ የሚሯሯጡ ዝርያዎቿ ለማየት በተስፋ ስትጠባበቅ ቆይታ፣ በመጨረሻ እንቁላሎቹን እየሰባበሩ በመውጣት ጫጩቶቹ መሬት ላይ መሯሯት ጀመሩ። አምስቱ ጫጩቶች የደስ ደስ ነበራቸው። ስድስተኛው ጫጩት ግን መልኩም አቋሙም ከሌሎቹ የተለየና አስቀያሚ ነበር። በዚህም ሳቢያ የተመለከቱት እንስሳት ሁሉ አስቀያሚው እያሉ ይጠሩት ጀመር። እናቱ ብቻ ትልቁ ጠንካራው እያለች በመጥራት ታበረታታው ነበር። አንተነ ከሁሉም ቀድመ መዋኘት የጀመርከው እያለችም በግዝበቱ እንዳያፍር ትመክረው ነበር። አምስቱ ቢጫ ጫጭቶች የሚጫወቱት በአንድነት ሲሆን፣ ስድስተኛውን ግን አላስጠጋ አሉት። አንተ ትልቅና አስቀያሚ ነህ በማለት እየጮሁ ካጠገቡ ይጠፋሉ። ወደ ትልልቆቹ ዳክዮ ሲጠቀም አንተ አስቀያሚ ከዚህ ጥፋ እኛን አትመስልም እያሉ ያባሩታል። አስቀያሚው ጫጩት ብቸኝነት ሲበዛበት ስቅስቅ ብሎ አለቀሰ። እረ ምን ይሻለኛል እያለ እንባውን በጉንጮቹ ላይ አዘነበ። እናት ዳክዬ ጫጩቶቿን ይዛ በሐይቁ ላይ መዋኘት ጀመረች። ለመሆኑ እንደዚህ ያለ አስጠሊታ ነገር በምድር ላይ ኖር ይሆን ይላሉ እህቶቹ ዳክዮች። ይህንን ቃል ሲሰማ ስድስተኛው ጫጩት በጣም እያዘነ እንደተለመደው እንባውን ያጎርፋል። እባካችሁ ተዉት፣ አሁን ምን በደላችሁ ትላለች እናቱ? እማዬ ተመልከቺ፣ አያስጠላም? ከጠገባችን ዞር በል። ሌሎቹ ጫጩቶች ፋታ በሌለ ሁኔታ እየተቀባበሉ ይሳደባሉ። ታዲያ ቆንጃይሎን እንደሆነ ምን ይጣበስ ነው የምትሉት እንደሆነ ጠንካራ ነው ማማራ፣ ለማማር ደግሞ የየግል ጉዳያችን መሆኑን አትዘንጉ በማለት ጫጩቶቿን ገሰጸች። ያለፈ ያገደመ ሁሉ አንድ የስድብ ቃል ሳይለጥፍበት የዋለበት ቀን አልነበረም። ዞሪ ሞቶ ጠፋለሁ በማለት ወሰነ። በዚያች እለት ምሽት ሁሉም እንደተኙ ኮሽታ ሳያሰማ ካጠገባቸው ርቆ ሄደ። የሐይቁን ዳርቻ ተከትሎ እየወደቀና እየተነሳ በመጓዝ ሳር ወደበዛበት ስፍራ ደረሰና ሌሊቱ እስኪነጋ እዛው ተኛ። ጠዋት ፀሐይ ከተራሮች አናት ብቅ ስትል ከእንቅልፉ የባነነው ጫጩት ዳክየዋ እናቱ ካጠገቡ በማጣቱ ሀዘን ተሰማው። አካባቢው ጸጥ ብሏል። የሳሩ ልምላሜ ያስደስታል። ከቅርብ በሚፈሰው ወንዝ ላይ ንጹህ ውሃ ኮለል እያለ ይወርዳል። እዚህ በደስታ መኖር ይችላለሁ አለ ጫጩቱ። ከንግዲህ ማንም አይለቅፈኝም። ለጥቂት ቀናትም ቢሆን እዚህ መቆየቱ ይሻለኛል። በየሳሩ ውስጥ ያገኘውን ምግብ እየለቃቀመ ጫጩቱ ለሁለት ቀናት በአካባቢው ከቆየ በኋላ ቦታ ለመለወጥ አስቦ መንቀሳቀስ ጀመረ። አለፍ ብሎ ሁለት ወጣት ዝዮች ውሃው መሃል ሲጫወቱ ተመለከተ። ሰላም አሉት ዝዮቹ። ቁጥቋጦ ስር ከመቀመጥ ይልቅ እዚህ መዋኘቱ ያስደስታል። ከኛ ጋር መሆን ትፈልጋለህ? ጫጩቱ መልስ ከመመለሱ በፊት ሁለት ጊዜ የተኩስ ድምጽ ተሰማና ዝዮቹ ውሃ ውስጥ ተፈነገሉ። አስቀያሚው ጫጩትም ነፍሱን ለማዳን ሩጫውን ጀመረ። እግሮቹ መድከም ሲጀምሩ አንድ ቁጥቋጦ ውስጥ ገብቶ ተደበቀ። ጠላቱ እንዳያገኘው በማሰብ የተደበቀበት ስፍራ ለረጅም ጊዜ ቆየ። በመጨረሻም ዙሪያውን በጥርጣሬ እየተመለከተ መጓዝ ጀመረ። ብርድና ሐዘን እንዲሁም ደግሞ ረሃቡ ተደራርቦበት አንገቱን አስደፍተውታል። በድንገት ከቅርበት አንድ ቤት ተመለከተ። ይህ ቤት ሞቃታማ መሆን አለበት፣ ጠጋብዬ እርዳታ መጠየቅ አለብኝ በማለት አሰበና ወደ ቤቱ መዝጊያ ተራመደ። ቀጥሎም የሚያጉረመርም ድምፅ ተሰማው። አንድ ትልቅና ባለ አራት እግር እንስሳ ከፊቱ ቆሞ ሊተናኮሎ እየተዘጋጀ ነበር። እባክህ ወደ ቤት አስገባኝ፣ ብርዱ ሊገለኝ ነው፣ አለ ጫጩት በሚያሳዝን ድምጽ። አይቻልም፣ ጌታዬ ተኝቷል፣ አለ ውሻው እያጉረመረመ። በዚህ ላይ አስቀያሚ ነህ፣ የጌታዬ ልጆች ካዩ ይደነግጣሉ። ምስኪኑ ጫጩት እንደገና ጉዞውን በሐዘን ቀጠለ። ሁሉም ካጠገቡ እየራቀው ነው። አንገቱን ደፍቶ ሲራመድ ጥንቸሎች አጋጠሙት። አብሬያችሁ መጫወት እችላለሁ። በማለት ጥንቸሎቹን ጠየቃቸው። ከዚህ ጥፋ፣ የማን አስጠሊታ እያሉ ጥንቸሎቹ ጮኹበት። ሌላ ተጨማሪ ሐዘን ጫጩቱ ለወደቀ ትንንሾቹ እቶቼ ይጠሉኝ፣ ውሻ አባረረኝ፣ ጥንቸሎቹ እንኳን ከኔ ጋር መጫወት አይፈልጉም፣ በማለት ጫጩቱ ተማረረ። ትንሽ ከተጓዘ በኋላ ዶሮና ሽኮኮ ያሉበት ስፍራ ደረሰ። ሰላም፣ የዳክዬ ጫጩት ነኝ አለ። አውራ ዶሮ ጫጩቱን እየተመለከተ ከት ብሎ ሳቀና፣ ለመሆኑ ክንፎችን እንደኔ ማርገብገብ ትችላለህ? በማለት ክንፎቹን ሽቅብና ቁልቁል አርገፈገፈ። ጫጩቱ በተመሳሳይ ሙከራ ቢያደርግም አልተሳካለትም። ዶሮ እየሳቀ ወደ ቤቱ ሄደ። ቀጥሎም አንደኛዋ ሽኮኮ እንደኔ ዛፍ ላይ መውጣት ትችላለህ? አለችው ጫጩቱን። ጫጩቱ ዛፍ ላይ ለመውጣት ሞከረ። ሆኖም ግን አልተሳካለትም። ሽኮኳ እየሳቀች ዛፉ ላይ ወታ ተሰወረች። አስቀያኙ ጫጩት ብቻውን ቀረ። ምስኪኑ ጫጩት ከርቀት አንድ ሐይቅ ተመለከተ። ሐይቁ እንደ ልብ ለመዋኘት ያመቻል። እንዳሰበው ጫጩቱ ሐይቁ ውስጥ መዋኘት ጀመረ። እስከ ሐይቁ ወለል ድረስ ጠልቆ እግርና ክንፎቹን በማወራጨት እራሱን ለማዝናናት ሞከረ። ማንም ቢጠለኝ ግድ የለኝም ራሴን በራሴ ከወደድኩና ማዝናናት ከቻልኩ በቂ ነው እያለ መጽናናት ጀመረ። ስለሌሎች ማሰቡን ሲያውቁ የደስታ መንፈስ እየቀረበው መጣ። ከሐይቁ አናት ስዮች አየሩን እየቀዘፉ በመብረር ላይ ነበሩ። ምን ነው እኔም እንደነሱ ዝይ በሆንኩ በማለት አሰበ። አስቀያሚው ጫጩት። ክረምት ዳመናና በረዶውን አስከትሎ ሲመጣ የአካባቢው ቅዝቃዜ ጨመረ። ጫጩቱ በብርድ ተቆራምዷል። መሬት በነጭ በረዶ ክምር መንጣት ጀመረ። የሚበላው ነገር ሁሉ ከበረዶ ስር ከሳር ጋር ተቀበረ። ጫጩቱ በየዕለቱ በረዶውን ቆፍሮ ምግቡን መፈለጉ እያዳገተው ሄደ። አንድ ዛፍ ስር ቁጭ ብሎ እየተንቀጠቀጠ ማሰብ ጀመረ። ዝይ ብሆን ኖሮ ከዚህ ቦታ አፈት ልኬ በመብረር ወደ ሌላ ሞቃታማ ሀገር መሄድ ይችል ነበር። ይህን ክረምት ማለፍ ከቻልኩ ሕይወቴን ማቆየቱ አዳጋች አይሆንብኝም ነበር አለ ጫጩቱ በብርዱ በረሃቡና በብቸኝነቱ እየተማረረ ጫጩቱ ለቅሶውን ጀመረ በሌላ በኩል በልቡ አንድ ቀን ግሩም ወዳጆች እንደሚያገኝና ከብቸኝነት እንደሚላቀቅ ያስብ ነበር የማይጠሉትና የማይሰድቡት ጓደኞች እንዲሰጠው ፈጣሪውን በጸሎት ለመነ ወዲያውም አንድ ከስራው የሚመለስ ሰው ጫጩቱ አጠገብ ደረሰና አንተ ምስኪን በረዶ ወደ ድንጋይነት ሊለውጥ እኮ ምንም አልቀረውም በል ተነስና ተከተለኝ ወደ ቤቴ ወስጄ ምግብና የሚሞቅ መኝታ ሰጠሃለሁ አለው በጫጩቱ መንቀሳቀስ አለመቻል ያዘነው ሰውዬ ከመሬት በጥንቃቄ አንስቶ አቀፈ። ቤቱም ሲደርስ ጫጩቱን ሙቀት እንዲያገኝ ከእሳት አጠገብ አስተኛው። ለራሱ ትኩስ ገንፎ አቀረበለት። ጫጩቱም ምግቡን በልቶ ሲጨርስ ጭልጥ ያለ እንቅልፍ ወሰደው። ጫጩቱ በሰውየው ቤት የቆየባቸው ቀናቶች በሕይወቱ የመጀመሪያዎቹ የደስታ ወቅቶች ሆኑለት። እዚህ ማንም የሚጠላውም ሆነ የሚሰድበው አልነበረም። የክረምቱ ወራት እየተገባደደ ሲሄድ ደመናው ተወቅቶ ሰማዩ እንደገና ሰማያዊ ቀለም ለበሰ። ፀሐይም ሙቀቷን እየለገሰች ስትጓዝ በአይን መታየት ጀመረች። በረዶ እየቀለጠ የምድር ሳርና አበቦች መታየት ጀመሩ። ወንዝና ሐይቆች ከበረዶ ነፃ ሆነው እንስሳት በውሃ ውስጥ መዋኘታቸውን ቀጠሉ። አስቀያሚው ጫጩት አሁን የደስ ደስ ያለውና ከቀድሞ የተለየ ወፍ ሆኗል። በውሃ ውስጥ እንደ ልቡ ይዋኛል። ክንፎቹን እያራገበ በሰማይም ላይ ከቦታ ቦታ መብረር ጀምሯል ተመልከቱ እንደናንተ መብረር እችላለሁ አለ ወደ መሰሎቹ እየተጠጋ ታዲያ ምን አዲስ ነገር አለው አንተ እኮ የእኛ ዝርያ ዝይ ነህ አሉት መሰሎቹ ጆሮውን ማመን አልቻለም እስከ ዛሬ ራሱን እንዳስቀያሚ ፍጡር ይቆጥር ነበር አሁን ግን ውብ መሆኑን በመሰሎቹ ሲነገረው በደስታ ፈነደቀ ቀጥሎም በጎ ያደረገለትንና በክፉ ቀን የደረሰለትን ቤተሰብ በምስጋና ተሰናብቶ ከዝርያዎቹ ጋር መኖር ጀመረ።